በአምራቾችና በሸማቾች መካከል ጤናማ የግብይት ትስስር ለመፍጠርና ጥራት ያላቸውን ምርትም ለተጠቃሚ ህብረተሰብ ለማድረስ ህብረት ስራ ማህበራት ድርሻቸው ትልቅ መሆኑ ይነገራል። በአዋሳ ከተማም ቅኝት ሁለገብ የእንጀራ የግብርናና የፋብሪካ ምርቶች አከፋፋይ ህብረት ስራ ማህበር የአዋሳ ከተማ አስተዳደር ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ጴጥሮስ ዮሐንስና የህብረት ስራ ማህበሩ አባላት በተገኙበት ይፋዊ የማስጀመሪያ መርሃ ግብር ተካሂዷል። ህብረት ስራ ማህበሩ የህብረተሰቡን የኑሮ ውድነት ለመቋቋም የሚያስችሉ ስራዎችን መከወን ይገባዋል ያሉት የሀዋሳ ከተማ አስተዳደር ህብረት ስራ ልማት ጽህፈት ቤት ኃላፊው አቶ ጴጥሮስ ዮሐንስ ሲሆኑ ምርቶችን በጥራትና በብቃት ለተጠቃሚ ማድረስ ከህብረት ስራው ማህበሩ የሚጠበቅ ተግባር መሆኑም ተገልጿል። በተለይ በአሁኑ ሰዓት አገራችን ውስጥ፣ ከተማችን ውስጥ በየአካባቢያችን አልፎ አልፎ የምናያቸው በተለይ የኑሮ ውድነት፣ የዋጋ ያለመረጋጋት ምርቶችን በጥራት በብቃት ያለማቅረብ ችግሮችን እንቀርፋለን ብላችሁ የተደራጃችሁበት ማህበር ነው። ዛሬ ላይ የምመሰግተው ማህበር በአንድ በኩል የኑሮ ውድነትን የምንቋቋምበት፣ በሌላ በኩል ደግሞ እያንዳንዳችን ኢኮኖሚያችንን የምናሻሽልበት ኢኮኖሚያችን ችግራችንን የምንፈታበት ተቋም ነው ማለት ነው። ፍትሃዊ የግብይ ስርዓትን ለመዘርጋት ህብረት ስራ ማህበሩ ትኩረት ማድረግ እንደሚገባው የተገለጸ ሲሆን ምርቶችን ከሀገር ውስጥ ፍጆታ ባሻገር ወደ ሌሎች አገራትም ኤክስፖርት ለማድረግ ትኩረት ሰጥቶ መስራት ይገባዋልም ተብሏል። ይሄ ህብረት ስራ አድጎ ትልቅ ደረጃ ደርሶ ለምንድን ነው እንጀራን ፓክ አድርጎ አሜሪካ የማይልከው አውሮፓ የማይልከው? ስለዚህ ማሰብ ያለባችሁ በጥቃቅን ነገር ብቻ መዋል ሳይሆን ወደ ኤክስፖርት በሚያደርግበት መንገድ ማሰብ ያስፈልጋል ዘርፈ ብዙ ስራዎች ይዞ የመጣ ህብረት ስራ ማህበር መሆኑን የማህበሩ ሰብሳቢ አቶ እያሱ ሰለሞን ባነጋገርናቸው ወቅት የገለጹልን ሲሆን ጥራቱን የጠበቀ ምርት ለተጠቃሚዎች ማድረስ በትኩረት ይሰራለን ብለዋል። አላማው በጋራ ሰርቶ በጋራ ለማደግ በተለይም ደግሞ አሁን ያለውን የዋጋ ግሽፈት ከማረጋጋት ከመቆጣጠር አኳያ መንግስትንም ያግዛል ህዝቡንም ይታደጋል ብለን እናስባለን። የመሰረት ነው ህብረት ስራ ማህበር። ስለዚህ ከማህበረሰቡ ጤና አኳያ ምርት በአግባቡ በማህበሩ አማካኝነት ስርዓት ተበጅቶለት ሁሉም አካላት እውቅና ሰጥተውት ይሰራል ተብሎ ነው የሚታመነውና በፊት ባር ነገር እየቀላቀለ በየግል የሚያቀርበውን አካል አሁን ማህበር ተደራጅቷል። ለሁሉም ኢትዮጵያዊ ከ18 ዓመት በላይ ዕድሜው ለሆነ ኢትዮጵያዊ የማህበር ማህበር ክፍት ነው። ከተበታተነ አሰራር በመውጣት ወደ ተሻለ ምርት ማምረት የሚያስችል ደረጃ ለማድረስ ህብረት ስራ ማህበሩ ትልቅ አስተዋጽኦ እንዳለው ያነጋገርናቸው የህብረት ስራ ማህበሩ አባላት ነግረውናል። የመጀመሪያ የመነሻ ሀሳቡ የተለያዩ ነጋዴዎች በተለያየ ቦታ ተበታትነን የምንሰራውን ስራ ወደ አንድ ተሰባስበን አንድነት ኃይል ነው ወደ ማህበር ለምን አናሳድገውም፣ ወደ ፋብሪካ ለምን አናሳድገውም የሚል ጽንሰ ሀሳብን ይዘን የተነሳ ነው። በዚህ ልክ ነው አሁን የምስረታ ያደረገው ዛሬ። ማንኛውንም በዚህ ዘርፍ የተሰማሩ በግለሰብ ደረጃ ይሄን እንጀራ ይሰራሉ የሚባሉ ሰዎችን ቀጥታ ከምርት ሂደታቸው ጀምሮ ከየት ከጥሬ ከግባታቸው ጀምሮ በማጥራት ለማህበረሰባችን ንጹህ የሆነ እንጀራ ቀርብለት ነው የምንፈልገው። በቀጣይ ቅኝት እንጀራ የግብርናና የፋብሪካ ምርቶችን አከፋፋይ ህብረት ስራ ማህበሩን የሚመሩ አመራሮችም ምርጫ ተካሂዷል።